እግዚአብሔር ተወለደ ማለት መጽሐፍ ቅዱሳዊ አይደለም፣ አይባልም አይባልም። ቃል ስጋ ሆነ የሚል እንጂ እግዚአብሔር ተወለደ የሚል ጥቅስም የለም በመጽሐፍ ቅዱስ። እግዚአብሔር ስጋ ሆነ ወይም ሰው ሆነ ማለትም ልክ አይደለም፣ አይባልም አይባልም እግዚአብሔር ተወለደ እግዚአብሔር ሥጋ ሆነ ወይም ሰው ሆነ አይባልም፣ መጽሐፍ ቅዱሳዊ አባባልም አይደለም። ሰላም እንዴት ናችሁ? እንግዲህ ቪዲዮ እንደሰማችሁት ነው። እኚህ አባት የሐዋርያት ቤተክርስቲያን የበላይ ጠባቂ ወይ ደግሞ የአሁኑ ጊዜ አስተዳዳሪ ናቸው። እንግዲህ ምን እያሉን ነው ያሉት? እግዚአብሔር ተወለደ አይባልም፣ እግዚአብሔር ተወለደ የሚለው መጽሐፍ ቅዱሳዊ አይደለም። ስለዚህ እግዚአብሔር ተወለደ ማለት አይቻልም ነው እያሉን ያሉት ማለት ነው እንግዲህ በዚህ ርዕሰ ጉዳይ በዚህ ሀሳብ ላይ የሐዋርያት ቤተክርስቲያን መስራች የነበሩት ቄስ ተክለ ማርያም ገዛኝ ምን ብለዋሉ ወይ ደግሞ ምን ይላሉ የሚለውን ከገዛ መጽሐፎቻቸው እንመለከታለን። ይህኛው ኢየሱስ ክርስቶስን ማን ይሉታል የሚል የቄስ ተክለ ማርያም ገዛኝ መጽሐፍ ነው። ከኋላ በኩል ደግሞ መጨረሻ ከበሩ ላይ አስተያየት ቢሾፕ ደጎ ራሳቸው ሰጥተውበታል ማለት ነው። ኢየሱስም ማን ይሉታል ገጽ 19 እንደዚህ ይላል። አብ ከዘላለም የነበረ አምላክ ነው። ሕዝቡን ለማዳን ሲል ከዘመናት በኋላ ከድንግል በመወለድ ስጋ ሆኖ አማኑኤል በመሆን በወልድነት ተገለጸ። አንዱ አብ በአካልም በስምም አንድ ነው እያሉ ይቀጥላሉ ማለት ነው። ስለዚህ ከድንግል የተወለደው ራሱ ማን ነው? እግዚአብሔር አብ ነው ብሎ ነው የተናገሩት ማለት ነው እና በዚህኛው መጽሐፍ በራሱ ቢሾፕ ደጉ ይህን ሀሳብ በመደገፍ አስተያየት ሰጥተውበታል ማለት ነው። አሁን ምን እያሉ ነው ግን ያሉት? እግዚአብሔር ተወለደ የሚለው መጽሐፍ ቅዱሳዊ አይደለም ብለው ቄስ ተክልን እያወግዙ ነው ያሉት። እንግዲህ በዚህኛው መጽሐፍ ላይ የሰጡትን አስተያየት አነባለው እንደዚህ ስል የቄስ ተክለ ማርያም ገዛኝ ጽሁፎች በእግዚአብሔር ቃል ብርሃን የእውነትን መንገድ መሰረት ገልጠው የሚያሳዩ ቀጥተኛ፣ ዘወርዋራ ያልሆኑ ልበወለድ ያልተቀላቀለባቸው ከአሁኑ ቀደሞቹ መለኮታዊ ኃይል አዲስ ልደት ጥያቄዎቻቸውና መልሶቻቸው ከመጽሐፍ ቅዱስ በእግዚአብሔር መጽሐፍ ፈልጉ፣ የመጽሐፍ ቅዱስ ትምህርት ለጀማሪዎች የተሰኙ ናቸው። አሁን ደግሞ ኢየሱስን ማን ይሉታል በሚል ርዕስ ያቀረቡት መጽሐፍ በዓለም ዙሪያ ስለ መለኮት ትምህርት በተጻፉት መጽሐፍት እስካሁን ፈጽሞ ያልተዳሰሰ አስገራሚ ምስጢር ያዘለ መጽሐፍ የተባለለት ነው። ይህ መጽሐፍ ዘ አይዴንቲቲ ኦፍ ጂሰስ ክራይስት በመባል በእንግሊዝኛ ተተርጉሞ በአሜሪካና በሌሎች አገሮች ላይ ብዙዎችን የቴዎሎጂ ምሁራን በምርመራ ላይ የከተተ ድንቅ መገለጥ ሆኖ ተገኝቷል። የዚህ መጽሐፍ አስደናቂነት በአሜሪካ ሀገር ባለው የቲኦሎጂ ማዕከል ቄስ ተክለማርያም በቲኦሎጂ የክብር ዶክተሬት ወይም ደግሞ ዶክተሬት ኦፍ ዲቪኒቲ ማዕረግ አሰጥተዋቸዋል ብለው ቢሾፕ ደጉ ራሱ ያደናነቁት ሲያካብሩት የነበረ መጽሐፍ ነው። ስለዚህ እሳቸው ራሳቸው በዚህ መጽሐፍ ተስማምተው የተወለደው እግዚአብሔር አብ ነው፣ አምላክ ራሱ ተወለደ ብለው ካሉ በኋላ ይህንን ትምህርት ሲቃወም እንመለከታለን። ማለት ስለዚህ ቄስ ተክለ ማርያም በሌላኛው መጽሐፋቸው በዚህ መጽሐፍ ላይ ተጠቅሷል። ያ መጽሐፍ ራሱ ማለት ምን የሚል መጽሐፍ ነው ያለው? ጥያቄዎቻቸውና መልሶቻቸው ከመጽሐፍ ቅዱስ የሚል መጽሐፍ አለ። እና በዛም መጽሐፍ ላይ እግዚአብሔር ራሱ የተጸነሰው የተወለደው ራሱ እግዚአብሔር ነው፣ ከድንግል የተወለደው የተጸነሰውም የተወለደውም እግዚአብሔር ነው ብለው አስቀምጠዋሉ። ማለት ስለዚህ የኛውንም መጽሐፍ ያኛውንም መጽሐፍ ቢሾፕ ደጉ ተስማምቶበት አደናንቀውት ጽፈዋል በዚህ ላይ ማለት ነው። ስለዚህ ያንን ትምህርት ራሳቸው መልሰው እያወገዙ እየተቃወሙ ነው ማለት። ስለዚህ ከሁለቱ የትኛውን ትቀበላላችሁ? የሐዋርያት ቤተክርስቲያን አማኞች የትኛው ትክክል ነው? ቢሾፕ ደጉ ትክክል ናቸው ወይስ ቄስ ተክለማርያም ገዛኝ ትክክል ናቸው?